ጥልን ክቡራን አድማጮቻችንና ተመልካቾቻችን በቡድን ተደራጅተን በመስኖ ልማት ስራ መሰማራታችን ውጤታማ እንድንሆን አስችሎናል ሲሉ በመርሐቤቴ ወረዳ የገረን ቀበሌ ወጣቶች ተናገሩ። በቀበሌው አንድ ሴት የምትገኝበት ሰላሳ አንድ ወጣቶች በአስራ አንድ ሄክታር መሬት ላይ በቡድን የተደራጁ መኖራቸው ተነግሯል። በቡድን ተደራጅተው በመስኖ ልማት ስራ ከተሰማሩ ወጣቶች መካከል ወጣት አድማሱ ሸንቁጤ፣ ወጣት አትርሳው ጎሹ፣ ወጣት ሰጠኝ ጌትዬና ወጣት ጋምጮ ደምሴ ለወረዳው የመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት በሰጡት አስተያየት እንደገለጹት ቀደም ሲል ምንም አይነት መተዳደሪያ እንዳልነበራቸው ገልጸው የወረዳው አመራሮች በፈጠሩላቸው ምቹ ሁኔታ የመስኖ መሬት ተሰጥቷቸው በቡድን በመደራጀት ባለሙት የመስኖ ሰብል ራሳቸውን መቀየር ችለዋል። መጀመሪያ ላይ የሚበቅለው ሙድድ ጨምድ ይባላል። ምንም በቃ ህብረተሰቡ የተጠቀሙበት ነበር። እኛ በሰራት ተደራይተን በወረዳ ድጋፍ ብዙውን ያው ድጋፍ፣ ሁለት ጂኒተር በወቅቱ ሁለት ጂኒተር ከወረዳ አንደኛው በገንዘብ ሁለተኛው ወንጀል ታር ደግሞ በግብርና ድጋፍ እንትን በወለድ ማለት ነው። ያው ብዙም አልከፈልን፣ ወለድም ያው ድጋፍ ያደረገልን ወረደው ያንን መጀመሪያ በበቀሎ በቀሎ ምርቶችን በቃ እንዳለ በመስመር ተጠቅመን ከዚሁ ካይለየን የወረዶ ባለሙያ ባለሙያም ካይለየን ብዙ ጥቅም ላይ በቀሎ አግኝተናል። በተደጋጋሚ አሁንም ደግመን ሽንኩርት ተክለን ሽንኩርቱን በመስመር ያው በደንብ ያገኘንበት ጉዳይ ነው ያለው በደንብ ተጠቅመናል። የወረዶ ጋር በጣም ተዝህ ዝህ አይባል ነው። የወረዶ ባለሙያ ግብርና ባለሙያው ከኛ እንደውም አራቀንም ሙሉ በሙሉ እንዳለ በቃ በሳምንት በሳምንት እየመጣ ነው የሚፈትሹ በዛ መሰረት በአመት ሁለቴ ክረምት ላይ ሶስተኛ እናምርታለን። በዘጠና አምስት መንግስት አደራጀ። ነዚህ ያው የተለያዩ ማንጎዎችን ሽንኩርቶችንም በርበሬዎችንም እናለማለን። ያው እስከ አስራ አምስት ሺህ ብር እናገኛለን ከመስኖ ላይ እንደገና ያው በመስ በማሾም የተለያዩ ነገሮች ያው ገቢያችን ጥሩ ነው። ሽንኩርት፣ ማሾ፣ በቆሎ፣ እንደ ማንጎ የመሳሰሉ የመስኖ ሰብሎችን በአመት ሁለትና ሶስት ጊዜ በማምረት ተጠቃሚነታቸውን ያስረዱት ወጣቶቹ በአመት ከቀለባቸው ውጪ እስከ አስራ አምስት ሺህ ብር ገቢ እንደሚያገኙ ለማወቅ የተቻለ ሲሆን ይሁን እንጂ ያመረቱትን ምርት ለገበያ ለማቅረብ ምቹ ሁኔታ እንዳልተፈጠረላቸውና እስካሁን የአምስት ሰዓት መንገድ በእግራቸው እየተጓዙ ለገበያ የሚያቀርቡ መሆኑን ነው ከወጣቶቹ የተረዳ ነው። ገበያ ማፈላለግ ያው ከወረዳም ከዛም ብንል ያው ገበያ ላይ ምንም ከዚህ ቀደም ድጋፍ አላገኘም። ገበያ ላይ ማፈላለግ ድጋፍ አላገኘንም። ግን አሁን ለወደፊት ያው ወረዳውም ድጋፍ እናደርግላቸዋለን ማለት ቃል ገብቶልናል። ግን እኛ እስካሁን ድረስ ባህያ እየተጓትትን ድጋፍ ተደጋ ደግሞ አለም ከተማ እያወጣ ነው የምንሸጠው። ብዙም እዚህ ላይ ድጋፍ አደረግልን ገበያ እዚሁ ቦታው ላይ ገበያ ፍልግ አልተደረገልን፣ ግን ቢደረግልን የበለጠ ምናለማ ነበር። ገበያም ሌላ ቦታ ላይ ወስደን ብናደርግ ብዙ ገዢዎች እናገኝ ነበር። እዚሁ ላይ ነው የምንሸጠው። ለነጋዴዎች አትራፊ ነን። እዚሁ ባህያው ተል ለነጋዴዎች አትራፊ ነው። በወረዳው የግብርና ገጠር ልማት ጽፈት ቤት የአትክልትና ፍራፍሬ መስኖ አጠቃቀም የስራ ሂደት አስተባባሪ የሆኑት አቶ ክፍለ ማርያም መንግስት እንደገለጹት በወረዳው የመስኖ ልማት እንቅስቃሴ እየተሻለ ቢመጣም በተለይ በገረን ቀበሌ በጀማ ወንዝ አማካኝነት ብዙ ለመሬት በመወሰዱ ምክንያት አካባቢውን በስጋት ውስጥ አስገብቶታል ሲሉ ተናግረው አካባቢውን ከጎርፍ አደጋ ለመታደግ የሚመለከታቸው አካላት አስቸኳይ መፍትሄ እንዳፈላልጉ አሳስበዋል። በውሃ በ ውስጥ በውሃ የተወሰደብን የጀማ ወንዝ በአመታዊ መስኖ ላይ አንድ መቶ ሰማኒያ ስድስት አመታዊ ወስዶባ ነበር። አመታዊ ከቋሚ ላይ ስድስት ሄክታር ወስዶብናል። ይሄም ከግሬት አንስቶ እስከ ገረን ድረስ ያለው የቋሚ ከብቶች ላይ የደረሰው በወቅቱ ተወሰደ ነው። መሬት ነው የተወሰደ መሬት ነው። ይሄንም እንደምታውቁ ከዚህ አጠቃላይ ከላይ ጀምሮ እስከዚህ ድረስ መሬት ነበር። ይሄንም በጋቢውን ለመከላከል ወረዳው መድቦ ያው መኪና አጥረት ስላጋጠመን ገልባጭ መኪና በህብረተሰብ ተሳትፎ ለማዳን ሞክረናል። በህብረተሰብ ተሳትፎ ነው እንደምን እንሰራጫለን። የተወሰነ ጋብሮን ስራ ሰብተናል። ይሄንም ነባሩን ፈንቅሎ የሚሄድ ሁኔታ ታይቷል። ያው እንደምታውቁት ሲሆንና ይሄን ይመስላል። ይሄን ሊቀንስብን የቻለው ከዚህ ውጪ ያው በባህላዊ ወንዝ ጠለፋ 38 ቡድኖች አሉ። ገረን ላይ ገረን ቀበሌ ላይ ምን 38 ቡድኖች ይሄን ካናል በዛ ባህላዊ እናስገባ ችለናል። አሁን እያለ ማን ያለ ነው። እነዚህ አንዳንድ ልጆችም ሆነ ምንም ሆነ ድጋፍ ተደርጎ የጋቢው ካልተሰራ አሁን ቀጣይነት ያለው ስጋ ነው ያለው። እንኳን ለመስኖ መሬት ዋናው ዋናውኑ የእርሻ መሬት ላይ ስጋትም እንደሚደቅን የሚያሳይ ነው እንደምታወቅ፣ እና እነዚህ ነገሮች አንጋ ተጠናይቶ ሁሉ ካልተባብሮ ካልተሰራ ምን እናድነው አንችልም። ጀማ በምንም ነገር የሚመከት አይደለም። እንኳን እዚህ ድል ድረስ እንደወጣ እንዳያችሁት ነው ኃይለኛ ውሃ ነው ያለው ጀማር፣ እነዚህን ነገሮች ላይ ትኩረት አድርገን ሁላችን ወደ ማለት አድርገን እንደምንሰራ ነው። ወረዳው ባቅሙ የራሱን የተፈጸመ ባለው በጀት ለመከላከል ሞክሯል። ከአቅሙ በላይ ነው። ዞኑም እንደውም አቅም ያለው አይመስልም። ክልሉ ከኤንጂዎች ጋር ተነጋግሮ ወይም ከተለያዩ ከመንግስት ሚኒስቴር ካሉን ድጅስራ ከተገናኘ በኋላ ጋቢዮኖች በስፋት መጥተው እነዚህን ካልከተርናቸው መቋቋም የምንችልበት ደረጃ ላይ አይደለም። በወረዳው አቅም የሚፈታ አይደለም። ይህንን እንዲሁ የሚመለከተው ክፍል ቢያወና ጉዳዩን አሳሳቢ ይረዳ ጥሩ ነው ነው ምለው በወረዳው 17437 የመስኖ ልማት ተጠቃሚዎች መኖራቸውን የተናገሩት የስራ ሂደት አስተባባሪው በተለይ በገረን ቀበሌ ስርዓት ወጣቶችን በቡድን ተደራጅተው በዘርፍ መሰማራታቸውና ራሳቸውን በኢኮኖሚ መገንባታቸው ለሌሎች ምሳሌ ሊሆን እንደሚችል የታየበት ነው ሲሉ አስረድተዋል። ግብአት የሆኑ ያደራጀ ናቸው ወጣቶች ናቸው። ወጣቶቹ አሁን በዚህ ስምንት ቡድኖች አለን። እነዚህ ስምንት ቡድኖች ውስጥ አንበሳው የሚባሉና ነብሮ የሚባሉ በጣም ፈጣንና በጣም ጠንካራ ዘመናዊነትን የተላበሰ ስራ እየሰሩ ነው። እነሱ የሰሩትን ስራ በአካል ሄደን እናያለን። በዘመናዊ ማንም በቃ ባለሙያ አምና ተምሯል። ከተማሩ በኋላ እንደውም ከኛ ከባለሙያ በልጠው እያሰሩ ሽፋኑን እያሰፉልን ያሉት እነዚህ ወጣቶች ናቸው። አቶ ክፍለ ማርያም መንግስት አክለውም በገረን ቀበሌ በቡድን የተደራጁትን ወጣቶች የእርሻ መሳሪያ ቁሳቁስ ለመሸለምና ያቀረቡትንም አንዳንድ ጥያቄዎች ለመመለስ በእቅድ መያዙን ተናግረዋል። ለተጠናቀረው ዘገባ ነጋሽ አበራ ከመርሐቤቴ ወረዳ ኮሚኒኬሽን ጉዳይ ጽህፈት ቤት። ከዜናው ጋር አብሬያችሁ የቆየሁት አየለ ታየ ነኝ።